የድምፃዊ ሀሊማ አብዱ አብዱራህማን እናት ከዚህ ዓለም በሞት ተለዩ። የታዋቂዋ ድምፃዊ ሀሊማ አብዱራህማን ወላጅ እናት የሆኑት ወይዘሮ ራሂማ ከዚያ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸው ተፈጽሟል። ለቅሶ ለመድረስ የምትፈልጉት በማለትም በርካቶቹ ከኢምፔሪያል ሆቴል ወደ ገርጂ ሜጃ እንደተሻገራችሁ አዱ ባንክ ያለበት ሕንፃ ጋር ሳትደርሱ በስተቀኝ ባለው ኮምፓውንድ ውስጥ ይገኛል ። ሀሊማ በአሁኑ ሰዓት ከፍተኛ ሀዘን ውስጥ እንደምትገኝ ጭምርም ነው። በጣም በሚያሳዝን ሁኔታ አሳዛኝ ህይወቱ ጣውረድ እሷም ከዚህ በፊት የገጠማት ከባድ ሁኔታ ነበረ። እግሯ እስከ መንቀሳቀት መንቀሳቀስ እስከሚያቅጣት ድረስ ፈተና ደርሶባት ነበር። ያን አልፋ ተቋቁማ እንግዲህ በጣም በሚያሳዝን ሁኔታ ደግሞ እናቷ ህይወት ማለፍ በጣም ከባድ ነው። እናትን የሚያክል ወይም የመሰለ ነገር ማጣት በጣም ከባዱና ልብ ሰባሪ ክስተት ነው። እንግዲህ ለዚህ በጣም ከባድ አስቸጋሪ ጊዜያትን እያሳለፈች ትገኛለች። ፍጣሪ ጽናቱን እንድሰጣት የበርካቶች ጸሎት እንደሆነ ጨምርም ነው። ተወዳጇና በበርካቶች ዘንድ አድናቆትን ያገኘችው ድምጻዊት ሀሊማ በአሁን ሰዓት ያለችበት ሁኔታ በእናቷ ከፍተኛ ሀዘን እንደተጎዳች ጨምርም ነው የወጡት መረጃዎች የሚያሳዩት። ሚኪታ ፎረምፎን ሰብስክራይብ በማድረግ ወቅታዊ ነጫጭር መረጃ ያገኙ። ሰላም ቆዩልኝ።